ራሱን የቤንሻንጉል ሕዝቦች ነጻነት ንቅናቄ ብሎ የሚጠራው የሽምቅ ቡድን ሀያ አንድ አባላቱን በሁለት ዙር በማንቀሳቀስ ነው በታላቁ የህዳሴ ግድብ ላይ ጥቃት ሊፈጽም የነበረው። የሽምቅ ቡድኑ አባላት ከኤርትራ ተነስተው በሱዳን በኩል አድርገው ቤንሻንጉል ጉሙዝ ክልል ከገቡ በኋላ በመንጌ ወረዳ ለመሰባሰብ በማቅላት ላይ ሳሉ የኢትዮጵያ የጸጥታ ኃይሎች በወሰዱት እርምጃ ሊደመሰሱ ችለዋል ነው የተባለው። ግንባታው እንዲቆምና ግንባታው አካባቢ የተረጋጋ ሰላም እንዳይኖር ሁከት ፈጥሮ ተደጋጋሚ የፈንጂም ፍንዳታ ጭምር እንዲከሰት ከመፈልግ አኳያ እነዚህ የፀረ ሰላም ኃይሎች ገብተዋል። ይህ ፀረ ሰላም በአንደኛ ዙር ሲገባ የአካባቢ ማህበረሰብና የአካባቢውን ጸጥታ ኃይል በማስተሳሰር እነዚህ ፀረ ሰላም ኃይሎች ከገቡበት አድነው የመውጣትና የመደምሰስ የጸጥታ አካላት ድርሻ ነው እና በመረጃችን ለማመላከት ምን ሞክረው በኢፌድሪ መከላከያ ሰራዊትና በክልሉ ልዩ የፖሊስ ኃይል ጥምረት አማካኝነት በተወሰደው የጸረ ሽምቅ መቆጣጠር ስምሪት አስራ ስድስቱ ሲማረኩ ሁለቱ ቆስሏል፣ ሶስቱ ደግሞ በተኩስ ልውውጥ ወቅት መሞታቸው ተገልጿል። ይዘው የገቡትን የጸረ ተሽከርካሪ ፈንጅ ሶስት ሙሉ በሙሉ በቁጥጥር ስር ያዋልን መሆኑና የተለያዩ ከባድ የጦር መሳሪያ በተለይ ላውንቸር እነዚህም ቁሙላ የሚባሉና ሌሎች መሳሪያዎችም ጭምር በቁጥጥር ስር ያዋልንበት ሁኔታዎች ናቸው ያሉ አሁን ተማርኳል የተባሉ ሰዎች በሶስት መልኩ ከፍለም ብናያቸው ህዝብ የያዛቸው አለ፣ የሚሊሻ ክፍሎ የያዘው አለ፣ መከላከያ ሰራዊት የያዘው አለ፣ ፖሊስ እና የጸረ ሽምቆ የያዘው የያዙት አለ በጋራ ነው የሰራ ነው ማለት ይቻላል። በቁጥጥር ስር ከሚገኙት መካከል ሰባቱ የሽምቅ ቡድኑ አባላት ወደ ሱዳን ለማምለጥ ሲሞክሩ በሱዳን መንግስት በቁጥጥር ስር ውለው ተላልፎ የተሰጡ ናቸው። እነዚህ ጸረ ሰላም ሲገኙ አሳልፎ መስጠት ላይ ያተኮረ ነው የጋራ እቅዳችን ከሱዳን ጋር ያለ። በዚሁ መሰረት በስምምነቱ መሰረት እነዚህ የተያዙ ሰዎች ወደ ሰባት የሚሆን የጸረ ሰላም ኃይል ለኢትዮጵያ ወይ ደግሞ ለቤንሻንጉል ጉሙዝ በአካል በማምጣት አስረክቦልናል። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻርሊ ሀሰን ጥቃት ሙከራው በህዳሴ ግድብ ግንባታውም ቢሆን በክልሉ የልማት እንቅስቃሴ ላይ ምንም አይነት ተጽዕኖ እንደማያሳድርና ድርጊቱን የክልሉ ህዝብና መንግስት እንደሚያወግዘው ተናግሯል። አጠቃላይ የክልሉ ህዝብ ትምህርት የወሰደበትና አሁን የገባውን ለጥቃት ለማድረስ ሙከራ ያደረገውን ሀይል ህዝቡ በፀጥታ ጎን ህዝቡ በራሱ ጥረት ያን ያክል አደጋ ሳያደርሱ በእጅ በቁጥጥር ስር የዋሉበት ሁኔታ ነው ያለው። ስለዚህ አሁንም በስራዎቻችን ላይ በህዝቡ በዕለት ተዕለት እንቅስቃሴ ላይ፣ በሌሎችም ጉዳዮች ላይ ተጽዕኖ እየፈጠረ አይደለም። የሽምቅ ቡድኑ አባላት ቀደም ሲል ተመሳሳይ ጥቃቶችን ለመፈጸም ሲሞክር በህዝብና በጸጥታ ኃይሉ ትብብር ሙከራቸው መክሸፉ የሚታወስ ነው።